ሄለን ኤጅ ለፍንጅ ተያዘች ጋይስ የተሳሳመች ነው ጋይስ። አይኔ ነው ወይስ ሌላ ነው ጋይስ? ጌተን ይሄ እውነት አርጎ ፈጣሪ አምላክ ማለት ነው። እኔ ፕራንክ ነው ብዬ ውስጥ ያሳመንኩት እናንተ ስዶች፣ እናንተስ አትሸኩሉ፣ እናንተ አትሳደቡ። ብዙ ሰው የተሳደበ ነው፣ ግን ፕራንክ ይመስለኛል ጋይስ። እንደዛ ነው ውስጥ ያሳመንኩት የእውነት ማንም አዝንልሽም ሄሉዬ አሁን እንደዚህ አይነት ብልግና ከሰራሽ ፕራንክ ነው በሉ ጋይስ፣ ያየሁት እውነት ነው። እኔ ግን ፕራንክ ነው የሚመስለኝ የእውነት ለምን መሰላችሁ? መጀመሪያ ሉል ሄዷል። ከዛ ደግሞ ቆይታ ተከትላ ሄደች። ለምን ልትሄድ ቻለች? እኔ ግን ወይ የሱ ሴራ ነው ወይ የሉል ሴራ ነው። በቃ እነሱ መለያየት ይፈልጋል፣ ምክንያት ይፈልጋል። ወይም ደግሞ ተነጋግሮ ፕራንክ ስጀምር ሄለን ምን ብዬ ላውራችሁ? ብልግና ነው ብዬ ነው የማስበው። እውነትውን ውሸትውን እኔ አሁን ባልተረጋገጠ፣ በነገራችን ላይ ክፉ ቃልም ማውራትን አልፈልግም። ታውቃላችሁ የምታውቁኝ ማለት ነው። እና ነገ ይለቀቃል። ኢማኑን በያብ ሊሆን ይችላል፣ በሉል ሊሆን ይችላል፣ አይዶና አላውቅም። እና በጣም ነው ክው አልኩት። ምን አስደነገጠኝ? እስቲ በሰው ህይወት ምን አገባኝ? ይህን ኮለያል ጋይስ፣ እኔ ክው የሚል ነገር ወይ መድኃኒዓለም በዛ ደግሞ ማነው መኪና ምናምን ተገጅቷል መስልኝ፣ ጋይስ አረ የለ ነገር አናደደችኝ። በጭራሽ ሲጀምር ፕራንክ ቢሆን ራሱ ጋይስ፣ እንደዘን ፕራንክ ባትሰሪ አሪፍ ነው። ለምን ያብ ከሱ ጋር ይጠራጥርሻል፣ የተጠራጠረሽ ነው። አሁን ደግሞ የበለጠ እንዲጠራጠር ነው ያደረግሽው እንጂ። ቢሆን ራሱ ልጁ የታወቀ ነው፣ እኛም እኮ አውቀናል። ሉል እንደምንወድሽ እናውቃለን። እኛ ከፊቱን የተረዳ ነው። በቀደም እንኳን ሲሲሲታረቁ ሲተቃቀፉ አይታችሁ ከሆነ ጋይስ፣ እንዴት እንደሚያይሉለት ሉን ግን ድኑ ምንድነው ችግር እናንተ። ፕራንክ ቢሆን ራሱ ማለት ነው ፕራንክ ቢሆን እውነት የሄሉ ደስታ ትፈልጋለ። ለምን ደስ አይነት ስራ ትሰራለ? ለምን ህይወታን ታበላሻለ? ታረቁ አይደለ። ሌላ ህይወትም ካለው እንደ ባለፈው ትምጣ። በእነሱ እንደፈለጉ ይሁኑ። ለምን ደሞ እኮ ያለፈ እቅሬ ተባባሉ ቤተሰማ እቅሬ ተባባሉ ማንሳት ለምን አስፈለገ? ምን አይነት ጭንቅላት ቢኖርክ ነው አንተ? ምን አይነት ነው? ስትከበር አትከበርም እንዴ? በማረም ፕራንክ ቢሆን ራሱ አይደረግም። የእውነት እኔ ከምሬ ነው ጋይስ። እኔ እኮ አስተያየት የሚሰጠው የእውነት አረ፣ በጣም ነው ተናደርኩ። እዶች እንዴት ናችሁ ግን ደህና ናችሁ? አለው እግዚአብሔር ይመስገን። የእውነት በጣም ነው ያብ ያሳዝነኝ። በጣም ነው ይደነገጥኩ፣ ግን ምንም ማውራት አልፈልግም። ፕራንክ ሊሆን ይችላል፣ አላቅም ብቻ። እና ምን ያረገ ደግሞ እኮ ከሱ ሀይልቅ እሱ ነው። ለምን ይፈልጋል አሁን? ፖይንት ይፈልጋል፣ በቃ እንዲለያዩ። አሁን በነገራችን ላይ የእውነት ያበዚ ከሌሉ ጋር ከተለያየ የበለጠ ያውን የምትጎዳ ሄለን ናት። እሱ አይጎዳም። ለምን በፊትም በራሴ ጥፋት ነው ብሎ ስላሰበ ነው ይሄን ክብር ሰጥቶሽ እንደዚህ ስንት ጊዜ ስታስለፊ የነበረው እና ትክክል አልሰራሽም። ፕራንክ ቢሆን ራሱ እኔ ፕራንክ ነው ብዬ፣ እግዚአብሔር ፕራንክ ያርጎ፣ የእውነት ፕራንክ ያርጎ። ሌላ ምን ላለው? እንዳልክም ሆስፒታል ገብቷል። መኪና ተጋልብጦ ነው አየሁት። አላቅም ጋይዝ እኔ እንዴት ማለት ሰው በመኪና አደጋ ተገ አደጋ ደርሶ እንዴት ካሜራ ይደቀናል? ኤንዌስ በሱ ይመጣላቸዋለሁ ነገ ሊሆን ይችላል አላቅም። እና በጣም ነው የእውነት የደነገጥኩት። እንዴ የተሳሳሙ ነው ምንድን ነው? እኔ ይቅርታ አርጉልኝ። ኤለን የምታቅም አይመስለኝም። ያለቀስች ነበረ። ደግሞ ያብ ተናዶ በጣም ስመታት ነበረ። ግን ይሄ ስህተት ነው ብዬ ነው ማስበው ይገባታልም ግን በሚዲያ ደግሞ እንደዚህ አይነት ነገር ሲወጣ ከባድ ነው። የኔ አባት ማለት ነው እሱ እናቴ ሰፕራስ ሊያረጋት ደፋ ቀና ይላል ኬ ዘው ማለት ነው ቀለበታን መልሰው ላያረግላት እሷ ግን ከልጁ ጋር ተለጥፋ ማለት ነው እንደ እንጨት። አረ ተውት ግን ተውት ግን የራሳችሁን ኑሮ ኑሮ እኛ መታሳብዱን እኔ ኮ እኔ በእነሱ የምናደደው ነገር ይኸው አሁን እነማርክም ጀምሯል። አይኔ ማየት አቁም ያለሁ አመናችሁም አላመናችሁም፣ ከጭቅጭቅ ጀምሮ ቶኩት ቶኩት አስጠሉኝ፣ አስጠሉኝ። የእውነት ዩቱበሮች ግምን ሆናችሁ ነው? ኧረ ተው በእግዚአብሔር፣ ኧረ ተው። ወይም ፍቅረኛ ማቾች ነን ብላችሁ እንዳትመጡ እንዴ። ተውን በቃ። ቢያንስ እስቲ ሰው ከሆናችሁ ማለት ነው ከእነ ኤፍሬም ተማሩ። የእነሱ ትክክለኛ ላይፍ ነው የሚያሳዩን። በነገራችን ላይ ከዚህ በፊት ተጣልተው ወዳታረጉ እና ሄለን የሰራሹ በጣም ብልግና ነው በቃ ፕራንክን ቢሆን በዚህ በተለይ በዚህ ብትቆይስ በታረቃችሁ እኔ ፕራንክ ነው ብዬ ነው ውስጤን አሳመንኩ ጋይስ የእውነት የሉ ትስተባበራለሽ ያውኑ የእውነት እንዲህ አረወን ይደብራል ጋይስ ይደብራል በእርግጥ እሱ ስታይ የሳቅች ነበር